የዝርፊያ ታሪኮች ተመዝግበዋል፣ ግን በብራዚል የተፈጸመው ይህ ፊልም መሰል ዝርፊያ ገፈፋን የሚያህለው ግን እስከ ዛሬ ያለ አይመስልም። መሬትን ምሶ ቆፍሮ በመሬት ስር ተሽሎክልኮ ዝርፊያ ሲፈጸም መመልከትን ወይንም እስረኛ ማስመለጥን እንደ ብሪዝን ብሬክ በመሰሉ ፊልሞች ላይ አይቶ ይሆናል። ነገር ግን የብራዚሉ ድራማ ሳይሆን እውን ሆኖ የብራዚል አስደናቂው የክፍለ ዘመኑ የባንክ ዝርፊያም ተብሎለታል። ለማንኛውም ይህንን መሳሽ ታሪክ ነግራችኋለሁ። ታሪኩን እየሰማችሁ ሰብስክራይብ ብታደርጉ ደግሞ ምርጥ ይሆናል። አስተያየት መስጠትም ይቻላል። ለሁሉም በዓለማችን በርካታ አስደናቂ የዝርፊያ ወንጀሎች ተፈጽመው ያውቃሉ። ለምሳሌ ያህል በፈረንጆቹ 1963 በባቡር ላይ የተካሄደው የእገታ ዝርፊያ አንዱ ነው። ይህ እገታ ከስኮትላንዷ ግላስኮ ተነስቶ ወደ ለንደን እያቀና ነበር። እና እጄሬ ጠልፈው ወደ 62 ሚሊዮን ፓውንድ የሚያወጣ ዘርፊያን የፈጸሙት እና እጄሬ ማለትም እና አጋጆች ቢያንስ ወደ 15 አባላት ያሏቸው ሲሆን ሆን ብለው ባቡሩ እንዲበላሽ በማድረግ ብሬድ ጎ በተሰኘ የባቡር ሐዲድ ድልድይ ላይ እገታውን ፈጽመዋል። በወቅቱ ዘ ኡልስርማን በመባል ከሚታወቀው ግለሰብ በተገኘ ሚስጥራዊ መረጃ ለዘራፊዎቹ ከ2.61 ሚሊዮን ፓውንድ በላይ ይዘው እንዲያመልጡም ሆኗል። የተሰረቀው ገንዘብ አብዛኛው ክፍል እስካሁን አልተመለሰም። ይህ በዓለማችን ከተፈጸሙ ትላልቅ የዝርፊያ ወንጀሎች ተጠቃሹ ነው። በእርግጥ የሚሄድ መኪናን አግቶ ዝርፊያ መፈጸም በየትኛውም ዓለም ላይ ያለ እውነታ ነው። የኢትዮጵያ ግን ትንሽ ለየት የሚል ይመስላል። አግቶ በሰው መነገድ፣ አግቶ የሰው ልጅ ማወራረጃ ማድረግ፣ አግቶ ጥቃት መፈጸም፣ አግቶ መግደል ሲያሻም ከነሰው ነፍስ ንብረቱን ማቃጠል ሌላም ሌላ ወደ ብራዚሉ የባንክ ዝርፊያ ታሪክ ከማምራታች ሌላ እንድንጨምር ጨምር ከወደ አሜሪካ ዝነኛ ከሆኑ የዝርፊያ ታሪኮች አንዱን ብቻ የሉፍታንዛ ዝርፊያ ይህ ደግሞ በታኅሳስ 11 1978 በፈረንጆቹ በኒውዮርክ ከተማ በጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ የተፈጸመ ዝርፊያ ነበር በግምት ወደ 8.875 ሚሊዮን የአሜሪካ ዶላር ተሰርቋል። ይህም በወቅቱ በአሜሪካ ውስጥ ከተፈጸመው ትልቁ የገንዘብ ዝርፊያ አንደኛው ነው። ይህ ዝርፊያ ጄምስ በርክ በተሰኘ ግለሰብ የታቀደ ሲሆን በርካታ ተባባሪዎችም ተሳትፎበታል። ሰኞ ታሳስ 11 1978 ከጠዋቱ 3 ሰዓት ላይ ስድስት የዝርፊያ ቡድኑን አባላት የያዘ ጥቁር ፎርድ ወደ ኬኔዲ አየር ማረፊያ በሚገኘው የሉፍታንሳ የጭነት ተርሚናል ህንፃ 261 ደረሰ። ወደ አየር መንገዱ የሚያስገቡ የመጀመሪያ በሮችን ቆርጦ ካለፈ በኋላ ጭምልና ጓንት እንዳጠለቁ የቡድኑ አባላት ወደ ተርሚናሉ። በእርግጥ ይህንን ለማድረግ በወቅቱ የነበረ የወንበዴው አባል የአየር መንገዱ ሠራተኛ የዝርፊያው ተባባሪ ነበር። ነገር ግን ይህም ብቻውን በቂ አልነበረም። ዝርፊያው ሲፈጸም የአየር መንገዱ ሰራተኞች ነበሩ። እነሱን በማስፈራራት መሬት ላይ ንቅንቅ እንዳይሉ በማድረግና ሌላም ሌላም ማስፈራሪያ ነበረው። እነዚህ ሂደቶችን አልፎ ዘራፊው እጅ የገባው በግምት 5875 ሚሊዮን የአሜሪካ ዶላር እንደሆነ ይገመታል። በተጨማሪም ውድ ጌጣጌጦች ጭምር። የዝርፊያው መጠን በዩናይትድ ስቴትስ ታሪክ ውስጥ ከተመረመሩት ጥልቅ ወንጀሎች ውስጥ አንዱ እንዲሆን አድርጎታል። ምንም እንኳን ኤፍቢአይ የዝርፊያውን ፈጻሚዎች መጨረሻ ላይ ደርሽባቸዋለው ቢልም ገንዘቡ ግን ተመላሽ ሊሆን አልቻለም። ወደ ብራዚሉ ታሪክ የ2005 የባንኮ ሴንትራል ሌብነት በብራዚል ታሪክ ውስጥ እጅግ የደፋሮች ድርጊትና በጥንቃቄ ከተፈጸሙ ዝርፊያዎች አንዱ ነው ይባልለታል። ይህ የወንጀለኞች ቡድን የዘረፈው ብር ወደ 70 ሚሊዮን ዶላር ይጠጋል። በኢትዮጵያ ብር መቱትና ደረሱበት። ነገር ግን ይህ የሆነው ዛሬ ላይ አይደለም፣ በፈረንጆች 2005 ነው። ይህ ቡድን ለዘረፋው እንዲያመቸው በባንኩ አካባቢ ቤት ይከራያል። ለስለላ ብቻ አልነበረም፣ በባንኩ ውስጥ ዋሻ ለመቆፈር እንጂ። ክሪሚናል የተሰኘው ድረገጽ ይህንን ታሪክ እንደሰነደው ቡድኑ በፎርታሊዛ በሚገኘው ባንክ ሴንትራል አቅራቢያ ማለትም ባንኩ ያለበት አካባቢ ቤት ተከራይቶ ለወራት ያክል በባንኩ ውስጥ ሰፊ ዋሻ ሲቆፍር ቆየ። ይህም ለዘራፊዎቹ ወደ ሰባ ሚሊዮን ዶላር የሚጠጋ አስገራሚ ገንዘብን ያስገኘ የክፍለ ዘመኑ የወንጀል ታሪክ ሆኗል። የዝርፊያው እቅድ እንዴት መጣ መሰላችሁ? አንቶኒዮ ጁሲቨን አልቬስ ዶስሬስ በተባለ ግለሰብ ነበር እቅድ ይወጣው። በዚህ ግለሰብ የሚመራው ቡድን ባንኮ ሴንትራልን ሰርጎ ለመግባት ሰፊ እቅድ አወጣ። የባንኩ ካዝና ከመሬት በታች በመሆኑና በቀላሉ እዚህ የገንዘብ ጎተራ ውስጥ እንደማይገባ ያወቀው ቡድኑ በቀጥታ ወደ ተቋሙ እምብርት የሚያስገባ ዋሻ ለመቆፈር ወሰነ። ለዚህ ደግሞ በአቅራቢያ ሆኖ መቃኘት ያስፈልግ ነበርና በአካባቢው ላይ ቤት መከራየት ግድ ሆነ። ለዝርፊያ ዝግጅት ተጀመረ። ቡድኑ በጥንቃቄ ምርመራ አድርጎ በባንኮ ሴንትራል አቅራቢያ የሚገኝ ትንሽዬ ቤት ተከራየ። እውነተኛ ማንነታቸውን መደበቅ፣ ጥርጣሬን በማስወገድ ኢላማቸውን ለማሳካት የሚያስችላቸውን የብልሃት መንገድ ሁሉ ቀየሱ። ከዛስ ዋሻውን መቆፈር ተጀመረ። በርካታ ወራትን ወስዶ ቡድኑ ከተከራየው ቤት እስከ ባንካው ሴንትራል ካዝና ድረስ ዋሻውን ቆፈረ። ዋሻው በግምት ሰባ ስምንት ሜትር ርዝመት ያለው ነበር። ታዲያ የቁፋሮ እንዳይታወቅ ማለትም ዋሻ እንዳይመስል ዘዴ አስፈለገ። ለየት ያለ ነገር ያለ እንዳይመስልም እንዲሁም ዋሻውን ለማጠናከር ወንጀለኞቹ የእንጨትና የፕላስቲክ ቁሳቁሶችን ተጠቀሙ። ይህም እንዴት ሆኖ እንዴት ተደርጎ እንዴትስ ታስቦ የሚያስብል ነበር። በእርግጥም አብዛኛው የዝርፊያ ወንጀል ዝርፊያ በሚፈጸምበት ቦታ ላይ ረዳት ሆኖ ማለቴ ይሁዳ ሆኖ መረጃ የሚያቀብል አይጠፋም። በዚህ የዝርፊያ ወንጀል ውስጥ የባንኩን የውስጥ መረጃ የሚያቅ ቢል የተባለ ሰው ተባባሪ ሆኖ ነበር። ቢል ለቡድኑ የባንክ ወሳኝ ሚስጥራዊ የደህንነት ዝርዝሮችና ሌሎች አስፈላጊ መረጃዎችን አቅርቧል። ይህ መረጃ በትክክልም የዘራፊ ቡድኑን አንጀት ያራሰ፣ ደግሞም እቅዳቸውን ስኬታማ ለማድረግ ወሳኝ ሚናን የተጫወተ ነበር። በዚህ መሰረት የባንኩን የገንዘብ ክምር በእጁ ያስገባው ቡድኑ ገንዘቡን ከወሰደ በኋላ ዋሻውን ተጠቅሞ አሻራውን እያጠፋ የሴኪሪቲ ካሜራዎችን ዓይን እያጨለመ ያቀደውን ማሳካት ችሏል። ቡድኑ የተመረለትን ሰባ ሚሊዮን ዶላር የሚገመተውን ጥሬ ገንዘብ ይዞ በፍጥነት ለማምለጥ ዝግጁ በሆኑት የጭነት መኪናዎች ውስጥ አጨቃቸው። በእርግጥ የገንዘብ መጠኑ ከፍተኛ በመሆኑ ሁሉንም መሸከም እንዳይችሉ አድርጓቸዋል። ምናልባት ተሸካሚ ወይ ከመርካቱ ወይ ቢጨምሩ ጥሩ ይሆን ነበር። ከዛ በኋላ ዝርፊያውን ያካሄዱበትን እያንዳንዷን እርምጃ በተሳካ ሁኔታ አጽድተው በገቡበት ጉድጓድ አፈገፈጉ። ዱካቸውንም እያጠፉ ሄዱ። ከዚያም ዋሻውን በጥንቃቄ ድፍን አደረጉት። ይህም የዝርፊያውን ምስጢራዊነት ለመጠበቅ ትልቅ ሚና ተጫውቷል። ዝርፊያው መፈፀሙን ተከትሎ ሀገር ምድሩ ላይ ወሬው ተነዛ፣ ተበተነ። ሀገሬውም ዓለምም ጉድ አለ። የባንኮ ማዕከላዊ የዝርፊያ ድፍረት ባለስልጣናትን አስተነገጣችሁ። ወንጀለኞችን ለፍርድ ለማቅረብ ወንጀሉን ማን እንደፈጸመው ለማወቅ ከፍተኛ ምርመራ ተጀመረ። ነገር ግን ቡድኑ ማንነቱንና ዱካውን ለመደበቅ ከፍተኛ ጥረት ቢያደርግም በመጨረሻ የተለያዩ የሴኩሪቲ ካሜራዎችን በመጠቀም ዴኔን ጨምሮ ብዙ ምርመራዎችን በማድረግ በመጨረሻም ፖሊስ በርካታ ሰዎችን በቁጥጥር ስር አዋለ። የተሰረቀውን ገንዘብ ግን መልሶ ማግኘት አልተቻለም። አብዛኛው የተሰረቀው ገንዘብ ጠፍቶ ነበር። ባለስልጣናቱ ከሰባው ሚሊዮን ዶላር ትንሹን ክፍል ብቻ ማስመለስ ችለዋል። የተወሰነው ገንዘብ በመላው ብራዚል በተለያዩ ግዛቶች ውስጥ የተበተነ ሲሆን፣ በተለያዩ ቦታዎችም ተደብቆ ነበር። ቡድኑ ወደ ገንዘቡ የሚያደርሰውን ዋሻ ብቻ አልነበረ የሚያዘጋጀው፣ የሚያጠፋበትንም ዋሻ ጭምር። የባንኮ ማዕከላዊ ዘረፋ በብራዚል የወንጀል ታሪክ የማይጠፋ ምልክት ነበር። የተደራጁ የወንጀል መረቦችን ድፍረትና ቁርጠኝነት እንዲሁም የማይገቡ የማይደፈሩ የሚመስሉ የፋይናንስ ተቋማት ምን ያክል እንደሚደፈሩም አሳይተዋል። ዝርፊያው የደህንነት እርምጃዎችን እንደገና እንዲገመገምም ምክንያት ሆኗል። ይህም በመላው አገሪቱ የባንክ ደህንነት ፕሮቶኮሎች ላይ ጉልህ መሻሻል እንዲያደርጉ ምክንያት መሆኑ ይነገራል። ለዛሬ አበቃ ታሪኩ። ከተመቻችሁ ላይክ ወይም ኮሜንት በማድረግ ሀሳባችሁን ግለጹበት። ሰብስክራይብ ሳታደርጉ ግን መውጣት ያስቀጣል። በዚህ አጋጣሚ እናንተ ምርጥ የምትሏቸው የዓለማችን አስገራሚ ታሪኮች ልታጋሩ እንችላላችሁ።